27 እንዴት ናችሁልኝ ሁሉ ሰላም ነው ወይ? እግዚአብሔር ይመስገን ይካ ሁሉ ሰላም ነው። ሼር ሰብስክራይብ ላይክ ያደረጋችሁ አስተያየታቸውን ደግሞ ኮሜንት ላይ አስቀምጡልኝ እጠብቃለሁኝ። ዛሬ ማነሳው ሐሳብ አለኝ። ለእኔ ለኔ አንዷ እህት ናት እንግዲህ የጻፈችልኝ ሰላም አለምዬ ይላል እንግዲህ፣ በሰላምታ የጀመረችልኝ ጀመረችልኝ እህቴ ያመሰግናል ለኔ ቆንጆ እንግዲህ አስተያየት እንድንሰጣት ወይ ደግሞ ኮሜንት እንድታስቀምጡላት ፈልጋለች። እሺ ስለ ፍቅር ጉዳይ ነው የምናወራው። ምናለች የመሰላችሁ የምንተዋወቀው ኦንላይን ላይ ነው በኦንላይን ላይ ነው ያወቅኩት ልጁን እና እና ትንሽ ረዘም ያለ ጊዜ አውርተናል እና ልጁ በጣም ጥሩ ነው እንግዲህ ስብዕና ነው አይታወቅም። በእርግጥ የኦንላይን ላይ ነገር በእርግጥም አይታወቅም የኦንላይን ላይ ነገር አንዳንዱ ይሳካለታል። አንዳንዱ አይሳካለትም። አንዳንዱ ጥሩ ሰው ያጋጥመዋል። አንዳንዱ ደግሞ በጣም የሚጎዳበት የሚሰበርበት ህይወቱን የሚጠላበት አጋጣሚ አለ። በኦንላይን ላይ ማለት እንደዚህ በሶሻል ሚዲያ ተገናኝተው ትዳር መስርተውም ትልልቅ ደረጃ ላይ እየደረሱ እንዳሉ ሁሉ በጣም ደግሞ የተጎዱ ልጆችም አሉ። ይሄ ምንም ጥርጥር የለውም። እድልም ጭምር ስለሆነ ድልም ጭምር ስለሆነ ማለት ነው። እግዚአብሔር ያዘጋጀው በአንድም በሌላም ይመጣል። ያው እንግዲህ እና እንደዚህ ብለኝ እኔ አውቀው በሶሻል ሚዲያ ነው ካወራን ትንሽ ከረም ሰንበት ብለናል፣ እና በጣም ጥሩ ልጅ ነው። እኔ ፍቅር እንዲይዘኝ አልፈለግኩም፣ ግን እያደር ነው ቁጥር ግን ፍቅር ሊጀምረኝ ነው መሰለኝ። እና በሃይማኖት ደግሞ አንድ አይነት ሃይማኖት አይደለም ያለን ፍቅር ደግሞ ሃይማኖት፣ ብሄር ምናምን የለውም። እኔ ራሴን እየተቆጣጠርኩኝ ነው ማለት ፍቅር እንዳይዘኝ በፈቅረውስ ሃይማኖታችን ችግር እያመጣብናል ወይ፣ አይ አያመጣብንም ወይ ብላ ነው የጻፈችልኝና እንግዲህ ይህንን አስተያየታችሁን እናንተም ደግሞ አያታያት አርጋችሁ አስተያየታችሁን ኮሜንታችሁን በጨዋ መልኩ ትጽፉልናላችሁ ማለት ነው። እና እኔ የኔን ድርሻ የኔን እንግዲህ የኔን ምክር የምትፈልግ ከሆነ በሃይማኖት ው ተስማምተው በአንድ ቤት የሚኖሩ አሉ። በሃይማኖት ጉዳይ የማይጣሉ ግን ትልቅ ነገር ነው ማለት በሃይማኖት አንድ አይነት ያልሆነ ሰው አንድ ቤት ውስጥ ፍቅር ጀምሮ እግዚአብሔር ከፈቀደው ያው ፍቅር ሲጀመር ወደ ትዳር ነው የምናስበው። አብሶ ደግሞ እኛ ሴቶች በደንብ ነው የትዳር ጉዳይ የሚያሳስበንና ትዳር ውስጥ ስንገባ ነው ብዙ ትልቅ ነገር የሚወጣው ከውስጣችን። በፍቅር ጊዜ ምንም ላይ መስለን ይችላል፣ ለምን ሁሉ ጊዜ አንገናኝም፣ በስልክ ነው የምናወራው፣ ብዙም አይደለም ገበናችን የሚወጣው። እና በትዳር ህይወት ውስጥ ሲሆን ግን በቃ ሁሉ ነገር የተራቆተ ነው፣ እንተዋውቃለን እስከ ጥግ ድረስ። እሱ ሲሆን ደግሞ ያጋጨናለው፣ ብዙ የአንደኛው ድካም አንደኛው ልሸከም ነው ትዳር ውስጥ የሚገባውና ያድካማችን ሲወጣ ግን ልጅ መውለድ ይመጣል። አንደኛው ቤተ ክርስቲያን ሲሄድ፣ አንደኛው ወደ ሌላ ሲሄዱ፣ እንደገና ደግሞ የሁለታችን ሃይማኖት አንድ አይነት ካልሆነ ልጆች ይከፋፈላሉ። ከዛም በኋላ ልጆች ሲከፋፈሉ ደግሞ እኛ በሀሳብ ልንከፋፈል እንችላለን። ፍቅር ፍቅር ያው ዘላቂ ላይሆን ይችላል ማለት ነው። እና ተጽዕኖ ያመጣብናል ብዬ ነው የማስበው። በእኔ በኩል ተጽዕኖ ያመጣብናል እኔ እንደዚህ በሃይማኖት ጉዳይ አንደኛው ቸርች ሲሄድ አንደኛው ደግሞ ወደ ቤተ ክርስቲያን ሲሄድ ከዛም በኋላ ሲገቡ የማይስማሙ ቤተሰብ አውቃለሁኝ። እግዚአብሔር ፈቅዶ በሃይማኖት አንድ አይነት ሰው ሲሆን ግን ደስ ይላል። አንድ አይነት ቋንቋ ታወራላችሁ። አምላካችን ተለያይቶ ምናምን አይደለም፣ ግን የሰው ልጅ አንድ አይነት ሃይማኖት ሲሆን ደስ ይላል። ሲጋባ ማለት ነው። ሲጸልይ አንድ ላይ ይጸልያል። ቤተክርስቲያን ሲሄድ አንድ ላይ ይሄዳል። እና ሀሳቡ ሁሉ አንድ ነው የሚሆነው። ሁለት አይነት ሲሆን ግን አንደኛው ሌላ ሲያወራ አንደኛው ሌላ ሲያወራ ላይግባባ ይችላል። ትዳር ደግሞ ትልቅ ይሄ እግዚአብሔር ተቋም ነው። እግዚአብሔር የመጀመሪያ ቤት ውስጥ መኖር ያለበት እግዚአብሔር ነው። ከዛ ቀጥሎ ባልና ሚስቶች ማለት በሶስት ገመድ የተገመደ አይበጠስም። በሶስት ገመድ የተገመደ አይበጠስም ማለት አንደኛ የሰው ህይወት ውስጥ እግዚአብሔር ካለ እና በአንድ ቤት ውስጥ እግዚአብሔር ሲኖር የትዳራችን የስኬቱ መጀመሪያ የስኬታችን መጨረሻም እግዚአብሔር ካለበት ሁሉ ነገር ያምራል ልልሽ ፈልጋለሁኝ ማለት ነው። እና እግዚአብሔር ፈቅዶ በአንድ አይነት ሃይማኖት ብትሆኑ ጥሩ ነው። ግን እኔ ፍቅር እንዳይዘኝ እታገላለሁ፣ ውስጤን እታገለዋለሁ ያልሺው ነገር ፍቅር በተፈጥሮ የሚገለጽ ነገር ነው። የመጨን ፍቅር እንትን የለውም። ማለት የሆነ መስፈርት የለውም። ማንን እንደምንወድ፣ ማንን እንደምናፈቅር፣ ማንን እንደምናገባ ተዘጋጅቶ የተቀመጠልን ነገር የለም። ድንገት ነው የሚይዘን እና ሰው ደግሞ ፍቅር የሚይዘው በመላመድ ብዛት ነው። ምናልባት እንግዲህ የዛበሽ ነገር ካለ ሕይወቱ ብዙ ነገር የሰው ልጅ ስብዕናው ሊገዛ ይችላል። እንደገና ፍቅር የሚይዘው ከመላመድ ነው እና ብዙ ጊዜ ፍቅር የሚይዘው ከመላመድ ነው፣ በመላመድ ብዛት ነው። ማውራቱን ካልተውሽ ፍቅር አይዘኝም ማለት አይቻልም። እንግዲህ ፍቅር ይይዛል ምንም አማራጭ የሌለው ነገር ነው እና ፍቅር ብሄር የለውም፣ ፍቅር ሃይማኖት የለውም፣ ፍቅር መስፈርት የለውም። ማንን እንደምንወድ ስለማናውቅ የተፈጥሮ ጉዳይ ስለሆነ እግዚአብሔር የሰጠን ነገር ነው እና ማውራቱን ካላቋረጥ ፍቅር እንዳይዘኝ ብሎ መታገል አይቻልም። እና ግን ትዳር ውስጡ ስንገባ በመጀመሪያ በጣም ብዙ ነገር ማስ ትዳር ውስጥ ስንገባ በጣም ብዙ ነገር ማሰብ አለብን። በጣም ማለት ነው። ብዙ ጊዜ በስሜት ጀምረን በስሜት ተጋብተን በስሜት የተፋታንበት የትዳር አጋጣሚ አለ እና ትዳር ክቡር የሆነ ነገር ነው። ልጆች ይመጣሉ። ልጆች ሲበተኑ ብዙ ተጽዕኖ አለ እና እና ትዳር ስንጀምር በደንብ አስበንበት የሚሆነውን የራሳችንን ስሜት ራሳችንን ብቻ መውደድ አይደለም። ብዙ ነገር የምንወደዋለ በትዳር መካከል